የስፔን እግር ኳሰኞች በሀገራቸው ቋንቋ ለዘመናት እንደ መዝሙር የሚደጋግሙት ሪሞንታዳ ታዳ ወይም ውጤት መቀልበስ የሚለው አገላለጽ አሁን በመድፈኞቹ አማካኝነት ተሰብሯል። የዓለም የእግር ኳስ ንጉሥ የሚባለው ሪያል ማድሪድ በሻምፒዮንስ ሊግ ሩብ ፍጻሜ የደርሶ መልስ ጨዋታ አምስት ለአንድ ተረምርሞ ከውድድሩ ተሰናብቷል። የነቡካ ዮሳካ፣ ማርቲን ኦዲጋርድ፣ ዴክላን ራይስ፣ ሳሊባ እና ሌሎች ከዋክብቶች ክለብ አርሰናል በወጣቱ ሚካኤል አርቴታ እየተመራ ገናናውን ማድሪድን በመገንደስ ከአስራ ስድስት ዓመታት በኋላ ወደ ግማሽ ፍጻሜ የማለፍ ጥሙን ቆርጧል። የሰሜን ለንደኑ አርሰናል የተመልካቹ ድምፅ በዚያው እያስተጋባ ተጋጣሚን እንዲያስጨንቅ ጣሪያው በተዘጋው የቤርናቦ ስታዲየም ማድሪድን ከነደጋፊው ደጋፊው በመድፎ አመዱን አራግፎታል። ይህ ይሆናል ብሎ የገመተ የሪያል ማድሪድ ሰው አልነበረም። ምክንያቱም ማድሪድ ያው ማድሪድ ነው የሚለው የቆየ አመለካከት ነበርና በርግጥ ማድሪድ ከአርማው ጀምሮ የእግር ኳስ ንጉስ ምልክት ነው። ይህንን አስራ አምስት ጊዜ የአውሮፓ ሻምፒዮንስ ሊግ ዋንጫን በማንሳት አሳይቷል። ብዙዎቹ እንደሚሉትም ይህን ዋንጫ ለማንሳት ሪያል ማድሪድን ማሸነፍ ያስፈልጋል። አርሰናል ይህን አድርጎታል፣ ለዚያውም አምስት ለአንድ በሆነ ውጤት በታሪኩ አይቶት የማያውቀውን። ይህን ዋንጫ ለመውሰድ ግን ገና ሶስት ፈተናዎች ይጠብቁታል። ቀጣዩ ምንም ይሁን ግን፣ የአሁኑ ድል ለአርሰናል አዲስ ታሪክ ነው። አሰልጣኝ ሚካኤል አርቴታም ታሪክ ሁሌም እንዲያስታውሰን ሁላችንም ቁም ነገር የምንሰራበት ጊዜ ላይ ነን ሲሉ ቀደም ብለው መደመጣቸው ይታወሳል። ይህ ወኔ የተጋባባቸው መድፈኞቹ ታዲያ ምንም እንኳን ነገሩ ከተራራ ጋር እንደመጋፋት ነው ቢባልም የማይገፋውን ዞር በል ብለው ዳረማምሰው አልፈውታል። አርሰናል በማድሪድ ላይ ያስመዘገበው ድል እግር ኳስ በወቅታዊ ብቃት እንጂ በታሪክ የማይሳካ እንደሆነ አሳይቷል። ማድሪድ እንዳለው የሚቀለበስ ውጤት አልተገኘም። በዚህም በአንዱ ቤት ለቅሶ በሌላው ፈንጠዝያ ሆኗል። አርሰናል የግማሽ ፍጻሜ ትኬቱን ቆርጧል። ፈተናው ግን አሁንም ቀጣይ መሆኑ አይቀርም። ሚኬል አርቴታ በቀጣይ ከፒኤስጂ ጋር ስለሚኖረው ጨዋታ ተጠይቀው አሁን እሱን ተውት ያገኘነው እንድል ናጣጥም ሲሉ ተናግረዋል። የአርቴት አስተያየት ማድሪድም እንደዚህ ተብሎ ነበር ግን አፈር አልብሰነዋል አይነት ይመስላል። የስፔን ሚዲያዎች፣ ደጋፊው፣ እንዲሁም ሌላውም ታሪክን መሰረት በማድረግ ማድሪድን ሲያጀግን እና አርሰናልን ሲያሳንስ ሰንብቷል። የቤርናቤው ስታዲየም ዙሪያውን በጭስ ታፍኖ ታይቷል። ነገሩ ለተቃውሞ የወጣ ህዝብ ይመስል ነበር ይህ ሁሉ የአርሰናል ተጫዋቾችን ስነ ልቦና በመስለብ እንዲፈረከረኩ ለማድረግ ነበር። እጅግ የበረታ ጩኸት ማድሪድን ሲያናውጣ ታይቷል። መድፈኞቹ ግን በዚህ ሸብረክ ያሉም አይመስሉም። በጨዋታው ሙሉ ግድግዳ ሰርተው ተከላክለው ሁለት ግቦችንም አስቆጥረዋል። ጨዋታው የማንንም ደጋፊ ቢሆን ብድግ ቁጭ ያደረገ ነበር። ምክንያቱም አርሰናል ከፍተኛ ስምና ዝና ከፉከራ ጋር የተደመረለትን ማድሪድን አሳምኖ አሸንፏልና። በዚህ ሁኔታ ታዲያ መድፈኞችን ለማድነቅ የግድ ደጋፊ መሆንን አይጠይቅም የሚሉ አስተያየቶችም ተሰጥ ተዋል። አርሰናል በሻምፒዮንስ ሊግ ጨዋታዎች እያሳየው ያለው ድንቅ ብቃት በዋንጫ ከታጀበ ደግሞ ለደጋፊውም ለክለቡም በፕሪምየር ሊጉ ከጉዳት ጋር በተያያዘ ላጋጠመው መንገጫገጭ ሁሉ ማካካሻ ሊሆንለት ይችላል። የሆነው ሆኖ ሪያል ማድሪድ ታሪክ ሆኗል እየተባለ ነው። ከጨዋታው በፊት ያበዱት የማድሪድ ሰዎች እና ሚዲያዎችም አፋቸውንም እግራቸውንም ይዟቸዋል። በራችሁንም ቆልፉ ጣራችሁንም ዝጉ የምትገጥሙት አርሰናልን ነው ሲሉ የነበሩ የአርሰናል ደጋፊዎች ደግሞ አንገታቸውን ቀና አድርገው ብለን ነበር እያሉ ነው። በእርግጥ መድፈኞቹ ማድሪዳውያን እንዳስፈራሩት ፈሪ ሆነው አልተገኙም። ብዙዎቹ እንደፈሩትም እነሱ አልፈሩም፣ ስጋት አልነበራቸውም። በአርሰናል ልጆች ጥንካሬ ስጋ ለብሶ ታይተዋል። በማድሪድ በኩል ደግሞ ከትቢት የዘለለ ነገር አልታየም። መድፈኞቹን በአምበልነት እየመራ በደል ያደረሰበትን የቀድሞ ክለቡን ማድሪድን የገጠመው ማርቲን ኦዲጋርድ አፍ ማዘጋት ችሏል። ከፍ ባለው መድረክ ምታተኛ አቅሙን አሳይቷል። ቀድሞ ሲያንቋሽሹት የነበሩ የስፔን ሚዲያዎች አያሞግሱት ነገር ቀድሞ በክፉ ተናግረውት

አይተውት ነገር ስራቸው ሆኖባቸው ምን ብለው ነገሩን እንደሚዘግቡት ግራ ሳይጋቡም አልቀሩም። ምንም ይሁን ግን መድፉ ያው መድፍ ሆኗል። ማድሪዶች ግብ ለማግኘት ያልፈነቀሉት ድንጋይ አልነበረም። 80 ሺህ ተመልካች ጣሪያው በተዘጋ ስቴዲየም ባነር ይዞ እየጮኸ መድፈኞችን እንዲያርድ እንዲያንቀጠቅጥም ተሞክሮም ነበር። ይህ ግን ለሚካኤል አርቴታ ልጆች እንደምንም አልታየም። በግዙፉ ስቴዲየም ፍጹም ቅጣት ምት ያመከነው ቡካዮ ሳካ እንኳን ቀልቡን ሰብስቦ ወደ ጨዋታው በመመለስ ግብ ሲያስቆጥር ጊዜም አልወሰደበትም። በዚህም የተገፈፈው ቀልብ የአርሰናል ሳይሆን የማድሪዳውያን ሆኗል። ይህ መድፈኞቹ ምን ያህል በስነ ልቦና እየጠነከሩ መምጣታቸውን ያሳያል። ሁኔታው አርሰናሎች በቤርና በኦ ይህን ካደረጉ ወደፊት የሚገታቸው ምንም ነገር አይኖርም እንዲባሉም አስችሏል። አርሰናልን ቁልቁለት እየወረደ ካለበት መንገድ መልሶ ወደ ላይ እያስጓዘው ያለው አሰልጣኝ ሚካኤል አርቴታ ከማድሪዱ ጨዋታ በፊት የቀድሞ አለቃውን የማንቸስተር ሲቲ አሰልጣኝ ፔፒ ጋርዲዮላ ደውሎ እንዳወራው ተነግሯል። ምሳሌ ነው የሚለው ጋርዲዮላ ማድሪድን እንዴት ማሸነፍ እንደሚችል ምክር ሳይለግሰውም አልቀረም ይባላል። አርቴታ ከጨዋታ በኋላ ሲጠየቅ ጋርዲዮላን ማመስገኑም ለዚህ ሳይሆን አይቀርም። ጊዜው ለአርቴታ ሰርግና ምላሽ ሆኖለታል። እንደተሰጋው አርሰናል ተሸንፎ ውጤቱ ቢቀለበስ ኖሮ ደግሞ የአርቴታ መንገድና የአርሰናል ቆይታ ዳገት፣ ቁልቁለት፣ እሾህና እንቅፋት የበዛበት ሊሆን ይችል ነበርም ይባላል። ግን ነገሩ ለአርቴታ ፀሐይ ሆኖለታል። አርሰናል ከማድሪድ ጋር ባደረጋቸው የደርሶ መልስ ጨዋታዎች ውዱ ፈራሚ ዴክላን ራይስ ልዩ ነበር በሁለቱም ጨዋታዎች ማን ኦፍ ዘማች ተብሏል። ደግሞም ይገባዋል። በኤሚሬትስ ያስቆጠራቸው ግቦች አሁንም ድረስ መነጋገሪያ እንደሆኑ ናቸው። ሜዳውን ሙሉ በመሮጥ ያለውን ሁሉ አንጠፍጥፎ ለክለቡ ሰጥቷል። አስደማሚው ሰው ሳይታክት ለውጥ ሰርቷል። በአርሰናል የሻምፒዮንስ ሊግ ታሪክ ለተሰራው ገድል የራይስ ስም ከፍ ብሎ መነሳቱ አይቀርም። በተከላካይ በአማካይ በአጥቂ በሁሉም ቦታ እየተገኘ ለአርሰናል ያላደረገው የለም። ይህ ለእሱም ለክለቡም አይረሴ ነው። ኪሊያን ምፓፔን ከፈረንሳይ ቪኒ ጁኒየርን ከብራዝ ብራዚል ቤሊንግሃምን ከእንግሊዝ፣ ሌሎቹንም ከዋከብቶች ከተለያዩ ሀገራት የሰበሰበው ማድሪድ ታሪኩም ክብሩን በአርሰናል ተገፎበታል። አርሰናል ይህን ያደረገው ጀብደኛውን ተከላካይ ጋብርኤል ማጋሌሽን እና ዘጠኝ ቁጥር አጥቂዎቹን በጉዳት ባጣበት ወቅት መሆኑ ደግሞ ድሉን እጥፍ ድርብ ያደርገዋል። ሁሉም መድፈኞቹ ልዩ በቃታቸውን ለዓለም አሳይተዋል። ልጆቹ የአስራ ስድስት ዓመት አጥርንም ሰብረውታል። መድፈኞቹ በግማሽ ፍጻሜ ጨዋታ ከአስራ አምስት ቀናት በኋላ ከፈረንሳዊ ሀያል ክለብ ፒኤስጂ ጋር ይገናኛሉ። ፒኤስጂ ካለፉት ስድስት የውድድር ዓመታት በአራቱ የግማሽ ፍጻሜ ተፋላሚ መሆን የቻለ እና ከፍ ባለ ደረጃ የተሰራ ክለብ ነው ይባልለታል። ይህ ክለብ እንደ ተራበ ጅብ አፉን ከፍቶ አርሰናልን ሊጠብቀው ይችላልም ነው የሚባለው። ግን ደግሞ አርሰናልን ባለፉት የመድረኩ ጨዋታዎች ተጋጣሚዎቹ ሁሉ በሰፊ ግብ ያሸነፈና በባሰ መጠን ዋንጫ የተጠማ ሆኖ ለጨዋታው ይቀርባል። ማድሪድን በማሸነፍ የገነቡትን የማድረግ አቅም ይዘው ፒኤስጂን ይገጥማሉ ተብሎ ይገመታል። ሆኖም በየትኛውም ክፍል ጥንቅቅ ብሎ ተሰርቷል የሚባለው ፒኤስጂ ለአርሰናል ከባድ ፈተና ነው። የዚህ መልስ ከ15 ቀናት በኋላ በሚጀምረው የደርሶ መልስ ጨዋታ ይለያል። አርሰናል አሁን ካለበት ከፍተኛ የተጫዋቾች ጉዳት ባሻገር የመሀል ክፍሉ ሞተር ቶማስ ፓርቴ አላስፈላጊ በሆነ አግባብ የቢጫ ካርድ ሰለባ መሆኑ ለቀጣይ ጨዋታ ሌላ ጎደሎ ሊሆንበት ይችላል። የሆነ ሆኖ ሚያዝያ 21 አርሰናል በኤምሬትስ የመጀመሪያውን ጨዋታ ከፒኤስጂ ጋር ያደርጋል። አርሰናል ፒኤስጂን በደርሶ መልስ አሸንፎ ለዋንጫ ከደረሰ ከባርሴሎና እና ኢንተር ሚላን አሸናፊ ጋር ይፋለማል። መድፈኞቹ ይህን ዙርም የሆነ የዋንጫውን ጨዋታ በአሸናፊነት ከተወጡ በክለቡ ታሪክ አዲስ ምዕራፍ ይከፈታል። ከተራራ ኒውስ ያዘጋጀነው መረጃ ይህ ነበር። ቻናሉን ሰብስክራይብ በማድረግ አብራችሁ እንድትሆኑ ጋብዘናል።